ሰላም ዋልሽ። ማን ነው ስምሽ? ማርናም ማርናም። ከባለቤትሽ ጋር ነው የምትኖሪ? እኔ የአረብ ሀገር ከሄድ ቆየሁኝ። በጣም ትምህርቴን ሳልጨርስ ነው ገና ዘጠኝ እያለው ነበር የሄድኩት። ከዛ እዛ ሰራሁኝ፣ ያው ከእጅ ወደ አፍ ሆነ። የምረዳው ቤተሰብ ስለነበረ ማለት ነው ቤተሰቦቼን እየረዳው። ከዛም አልሆነም፣ ብዙ አመት ቆየሁኝ። የመን ነበርኩ፣ ሀገር አይደለም። ከዛ የመን ብጥብጥ ተፈጠረ፣ ጦርነት ተፈጠረ፣ ና ወደዚህ መጣው። እዚህ ከመጣሁ በኋላ ኩላሊት በሽተኛ ሆንኩኝ አንድ ኩላሊት የፌል አረገ ከዛ መውጣት አለበት አንደኛውንም ሳያበላሽ ደግሞ ኩላሊት ተሰራ ከዛ ደግሞ እግዚአብሔር ረዳኝ እና ኑሮ ጀመርኩኝ ያው እንደ አቅማችን ተፍጨርጭረን እንኖራለን ብለን አብረን እንድናድግ ያው መኖር ጀመርን እየሰራን ምን እያለን ሶስት ልጆች ወለድን ያው በቃ እየከበደ መጣ ሁሉ ነገር አቅማችንን እየፈቀደ አልመጣም በጣም ሲብስ ቤተሰብ ቤት ስለነበር ብዙም የተመቻቸን ባይሆን ለኛውም በቃ እንደሚሆን አስተካክለን አሁን ለኛው የምትኝ እቺ አሁን የገባሽበት ፎቅ ቆጧን ማለት ነው። እታች አጎቴ ነው። በፊት ሌላ ቦታ ነበር የምትኖሩት? ያ ቦታ ላይ ያው መኖር ሳትችሉ ስትቀሩ ወደዚህ መጣሽ? አሁን ይሄ ደግሞ ለኑሮ ምቹ አይደለም። በተለይ ሶስት ልጆች ጋር ቆጡ መወጣጫው ከባድ ነው። በጣም ሁሉ ነገሩ ከባድ ነው። አቅሙ የለኝም። እየተንቀሳቀስኩም ስላልሆነ ልጆቼ እንጂ ስለሆነ ያለሁት ይህንን ለማድረግ ከባድ ነው ለእኔ ያንን አሁን ቢሰራ ለልጆች ምቹ ሆነው ቢሆን እንደምታየው ጣውላው ምቹ አይደለም። በሩ መወጫጫው ልክ አይደለም። ከዚህ በፊት ትልቋ ልጅ ወድቃለች ከላይ። አይ እንጂ የስንት ዓመት ልጅ? አምስት ዓመቷ ነው። ንትንም ስለሚሉ ይከብዳል ወድቃ። ያው ፈጣሪ ነው ያወጣት። አሁን ደግሞ ያለው ነገር ያስፈራል። እነዚህ ደግሞ ትንንሽ ናቸው። አይዞሽ፣ ሙቀትም አለው እግዚአብሔር ይርዳሽ። እንግዲህ ይህንን ደግሞ ተሰርቶ ደግሞ እንድንገናኝ እግዚአብሔር ይርዳን። የባንክ አካውንት አለሽ አይደለ? ላብ በላብ የሆነሽ ነው ቤቱ፣ ምክንያቱም በጣም ነው የሚሞቀው እራሱ ምክንያቱም አሁን ይሄ ለእንትን ቅርብ ነው ላይ ሙቀቱም ሲነካው በአንድ ቤቱ እኔ ራሱ አልቻልኩም፣ ሙቀቱም። ስለዚህ ስልክ ቁጥር ንገሪኝ እስኪ። ሀያ ሁለት ሰባ አምስት ሀያ ሁለት ዜሮ አንድ የባንክ አካውንትሽን ንገሪኝ። የኢትዮጵያ ንግድ ባንክ አንድ ሺህ ስልሳ ሰባት ዘጠና ሰባት ሀምሳ ስድስት ሀያ ሁለት ስድስት ስምሽ ማን ነው? ማርናም ሰይድ። እግዚአብሔር እርዳሽ እንግዲህ አይዞሽ፣ እሺ ያው ተሰርቶ ደግሞ አብቅቶ ለመመራረቅ ያብቃል። አይዞሽ፣ እሺ። ሰላሙኝ፣ ቻው። እሺ እኔ እንግዲህ እግዚአብሔር ይርዳሽ። ሰላም ዋልሽ። ማን ነው ስምሽ? ማርናም ማርናም። ከባለቤትሽ ጋር ነው የምትኖሪው? እኔ የአረብ ሀገር ከሄድኩ ቆየሁኝ በጣም ትምህርቴን ሳልጨርስ ነው ገና ዘጠኝ እያለው ነበር የሄድኩት ከዛ እዛ ሰራሁኝ ያው ከጁዳ ሆነ የምረዳው ቤተሰብ ስለነበረ ማለት ነው ቤተሰቦቼን እየረዳው ከዛም አልሆነም ብዙ አመት ቆየሁኝ። የመን ነበርኩ፣ ሀገር አይደለም ከዛ የመን ብጥብጥ ተፈጠረ ጦርነት ተፈጠረ እና ወደዚህ መጣው። እዚህ ከመጣው በኋላ ኩላሊት በሽተኛ ሆንኩኝ። አንድ ኩላሊት የፌል አረገ። ከዛ መውጣት አለበት አንደኛውንም ሳያበላሽ ደግሞ ኩላሊት ተሰራ። ከዛ ደግሞ እግዚአብሔር ይረዳኝና ኑሮ ጀመርኩኝ። ያው እንደ አቅማችን ተፍጨርጭረን እንኖራለን ብለን አብረን እንድናድግ ያው መኖር ጀመርን። እየሰራን ምን እያለን ሶስት ልጆች ወለድን። ያው በቃ እየከበደ መጣ ሁሉ ነገር፣ አቅማችንን እየፈቀዳል መጣ በጣም ሲብስ ቤተሰብ ቤት ስለነበር ብዙም የተመቻቸን ባይሆን ላይኛው በቃ እንደሚሆን አስተካክለን ላይኛው የምትኝ አሁን የገባሽበት ፎቅ ቆጧን ማለት ነው። እታች አጎቴ ነው። በፊት ሌላ ቦታ ነበር የምትኖሩት፣ ያ ቦታ ላይ ያው መኖር ሳት ሲሉ ስትቀሩ ወደዚህ መጣሽ። አሁን ይሄ ደግሞ ለኑሮ ምቹ አይደለም። በተለይ ሶስት ልጆች ጋር ቆጡ መወጣጫው ከባድ ነው። ሁሉ ነገሩ ከባድ ነው። ማቅሙ የለኝም እየተንቀሳቀስኩም ስላልሆነ ልጆች እንጂ ስለሆነ ያለሁት ይህንን ለማድረግ ከባድ ነው ለእኔ አሁን ቢሰራ ለልጆች ምቹ ሆኖ ቢሆን መሬ እንደምታየው ጣውላው ምቹ አይደለም በሩ መወጣጫው ልክ አይደለም ከዚህ በፊት ትልቋ ልጅ ይወድቃለች ከላይ እንጂ የስንት አመት ልጅ አምስት አመቷ ነው ስለሚሉ ይከብዳል ወድቃ ያው ፈጣሪ ነው ያወጣት አሁን ደግሞ ያለው ነገር ያስገራል እነዚህ ደግሞ ትንንሽ ናቸው አይዞሽ፣ ሙቀትም አለው። እግዚአብሔር ይርዳሽ። እንግዲህ ይህንን ደግሞ ተሰርቶ ደግሞ እንድንገናኝ እግዚአብሔር ይርዳን። የባንክ አካውንት አለሽ አይደለ? ላብ በላብ እየሆንሽ ነው ቤቱ፣ ምክንያቱም በጣም ነው የሚሞቀው። እኔ ራሱ ምክንያቱም አሁን ለእንትን ቅርብ ነው ላይ ሙቀቱም ሲነካው በአንድ ቤቷ አሁን እኔ ራሷ አልቻልኩም፣ ሙቀቱም። ስለዚህ ስልቅ ቁጥር ንገሪኝ፣ የባንክ አካውንት ንገሪኝ። የኢትዮጵያ ንግድ ባንክ 1677 ዘጠና ሰባት ሀምሳ ስድስት ሀያ ሁለት ስድስት ስምሽ ማን ነው? ማርናም ሰይድ፣ እግዚአብሔር ይርዳሽ። እንግዲህ አይዞሽ፣ እሺ። ያው ተሰርቶ ደግሞ አውቅቶ ለመመራረቅ ያብቃል። ሰላሙ ቻው። እሺ ራሱን ለመውረድ ስራ እንዴት እንደመወርድ ማናቅል እንግዲህ እግዚአብሔር ይርዳሽ። እሺ ቻው ሰላም ነኝ። እግዚአብሔር ይዳሽ።